የመስማታችን ጉዳይ ያበቃለትም ጉዳይ ሆኗል። ቀድሞውም ለሚታማው የፍትህ ስርአቱ የዛሬው ውሳኔ አንዱ ማሳያ መሆኑ ተነግሯል። ዛሬ በዋለው ችሎት የትኛውም የሚዲያ አካል ፍርድ ቤት ድርሽ እንዳይል ተደርጓል። ለምን በምንስ ምክንያት ለሚለው ጥያቄ ሚዛን የማይደፋ ውሃ የማያነሳ ምክንያቶች ሰምተናል። ከዚህ በተጨማሪ ከዛሬው ችሎት አስቀድሙ ባሉት ቀናት አንዷአለም ጎሳ በነፃ ሊለቀቅ እንደሚችል አንዳንድ ለፖሊስ ቅርበት ያላቸው አካላት ሲናገሩ ተደምጠዋል። ፍርድ ቤቱ ለመርማሪ ፖሊስ በተደጋጋሚ የቀን ቀጠሮዎችን ቢሰጥም፣ ነገር ግን ፖሊስ ምንም ማስረጃ አላገኘውም በማለቱ አርቲስቱ በነፃ የመለቀቁ ነገር የሰፋም መስሏል። አርቲስት አንዷአለም ጎሳ በእጮኛው አሟሟት ዙሪያ ሊያስጠይቁ የሚችል ፍንጭ ባለመገኘቱ ከእስር ሊፈታ የሚችልበት እድል ስለመኖሩም ተነግሯል። በደም ስለተለወሰው ምን ጣፍ ጉዳይና የፎረንሲክ ምርመራ ውጤት አልደረሰኝም ከሚለው እስከ ቀነኒ ዲያሪ የተባሉ ጉዳዮች አንዷአለም ጎሳን ከጉዳዩ ነፃ በማድረግ ከእስር የማስለቀቅ ስራዎች እንደሆኑ የሟች ቀነኒ ወገኖች ይናገራሉ። ሆነ ተብሎ ጉዳዩን ለማረሳሳት እንዲሁም በጊዜ ሂደት ተሰልችቶ እንዲቀር የዚች ኖር ያልጠገበች ምስኪን ነፍስ በከንቱ እንዲቀር ከዚህም ከዚያም የሚሮጡ በዝተዋል። ለምን ጉዳዩ እንዳይወጣ እና ሕዝብ እንዳይወቅ ተፈለገ? ለምን ተከሳሽ ሽጮኛዋን ነፃ ለማውጣት ወይስ ከጀርባው ሌላ ዓላማ ስላለው? ሚዲያዎች ካልገቡስ የትኛው አካል ይሁን መረጃ ለህዝቡ የሚያደርሰው። የተዛባ መረጃ አቅርቧል የተባሉትን ወደ ችሎቱ አለማስገባት የተቻለ ሁሉንም አንድ ላይ ከችሎቱ ማባረር፣ የሚነግረን አንድ ፍንጫ አለ። በቀድሞ የፍርድ ቤት ውሎ ቀነኒ ራሷን አጠፋች የሚል እንደምታ ያለው እውነትነት የሌለው ተከሳሽ ነጻ የማውጣት እንቅስቃሴ ተጀመረ። በአሁኑ ደግሞ መረጃና እውነቱ እንዳይወጣ የማፈን ተግባር ለምን? ከዚህ ጉዳይ ጀርባ አንድ የፈረጠመ እጅ እንዳለ ያስታውቃል። የዚህስ ስውር እጅ የማን ነው? ታዋቂ አርቲስቱ የስራ አጋር ወይስ የጊዜው ባለስልጣን? መልስ አዘጋጅተናል። ቀነኒ አዱኛ ትናንት አብረው ይበሉ አብረው ይጠጡ አሉኝ ያለቻቸው የቅርብ ሰዎች ሁሉ ፈርተዋታል። ጓደኞቼ ያለቻቸው በሞቷ አንዲትን ቃል እንኳን መተንፈስ አልፈለጉ። ታዲያ ጓደኝነት ጥቅሙ ምኑ ላይ ነው? የውሸት ጓደኝነት፣ የወደቀለት የሚያነሳ አርቲፊሻል ወዳጅነት፣ ከአንዲት ምስኪን ፍትህ ከአጣሽ ነፍስ ይልቅ ለታዋቂ ግለሰብ ለመወገን የወሰኑበትስ ምክንያት እንመለስበታለን። ሰላም ሰላም ሰላም፣ ውድና የተከበራችሁ የአዜቲ ቤተሰቦች እንዴት ናችሁ? ሰላማችሁ ብዝት ትርፍርፍ ይበልልኝ። እኔ ጋር ሁሉ ሰላም፣ እግዚአብሔር ይመስገን። እንግዲህ የፈራነው ነገር ሁሉ ደርሷል ማለት ነው። አዳዲስ መረጃዎች እየወጡ ነው። በፍ በረሮች እየሰማን ያለነው ነገር በጣም ያሳዝናል። እንግዲህ ስለ ቀነኒ አዱኛ የነበረውን ነገር ታውቃላችሁ፣ ሁላችሁም ትላንትና፣ መጋቢት ዘጠኝ ቀጠሮ ነበረ ማለት ነው። እና በዛም ምክንያት ላይ እንግዲህ እንዳገቡ ተብለው ጋዜጠኞች በአጠቃላይ እንዳይገቡ ተደርጎ ዝግ ተደርጓል። ይህ ለምንድነው ዝግ የሆነው በሚለው ሁላችንንም አንጫጭቶ ነበረ። ይሁን እንጂ ግን አሁን ጋዜጠኞቹ ማለት ነው በጣም ስለተናደዱም ይህ ነገር ትክክለኛ ነገር ስላልሆነ ዝግስ የተደረገው ለምንድን ነው? የዋሻ አካል ካለ ያን አካል ብቻ ማስወገድ፣ ሌላውን ማስገባት ነበረ። እኛ ለህግ አይደለም ወይ እያሉ አሁን እነሱ እንግዲህ ሊከሱ ነው ማለት ነው። ጋዜጠኞቹ ፍርድ ቤቱን ሊከሱ ነው። አሁን የሰማነው መረጃ ነው። እንግዲህ ሌላ ጣጣ ይዞ መጥቷል። የትናንትናው ችሎት ሌላ ጉድና ሌላ ጣጣ ነው ይዞ የመጣ። እውነትም አላቸው መከሰስም አለበት። ምክንያቱም ለምንድን ነው የሚከሰሰው? ለምን ዝግ ሆነ? የተለያዩ ሰዎች የገቡ ሰዎች አሉ። የአገር ሽማግሌ ተብለው እንግዲህ የገቡ ሰዎች አሉ ማለት ነው። እዛ ውስጥ ግን ጋዜጠኞቹን በአጠቃላይ እንዳይገቡ ተብሎ የትኛውም ጋዜጠኛ እንዲገባ ፍርዱ ላይ አልተደረገም። ለምንድን ነው ሲባል ባለፈው ዋሽታችኋል፣ የዋሸ የለም እኛ እውነቱን ነው ያወራ ነው ሲሉ ሰምተናል ማለት ነው። ያንዷ አለም ጠበቃ እንግዲህ ለፋሲካ ኮንሰርት አለበት ብሎ ያለውንም አላልኩም። ዋሽተው ነው እየተባለው እነሱ ብለዋሉ የተባለ ነገር ና እውነት ነገር ነው እኛ ለሚዲያ ያወጣ ነው ህዝቡ ስለ ተንጫጫ ብቻ አላለም ተብሎ እነሱ ናቸው እንዲዋሹት እንዲሁም ጋዜጠኞቹ አልዋሹም እየተባለ ነው። እኛ አልዋሸንም የሰማነውን ነው ያቀረብነው። ዳይሪውም እጄ ላይ ነው፣ እኔ ጋ ነው የቀነኒ ዳይሪም ያለው ጠበቃው። እሱንም እንግዲህ እኔ ጋ አደለም ፖሊስ ጋ ነው ብሎ በኋላ ላይ ነው ማስተካከያ ይሰጠ እና ይሄ ይሄ ሁሉ ነው እንግዲህ ምክንያቱ ይሄ ነው የተባለ እነዚህ ሁለት ነገር ተዋሽቷል ነው። ግን ጋዜጠኞቹ ደግሞ እኛ አልዋሸንም፣ የሰማነውንና ያየነውን ለህዝብ አቅርበናል። እኛ ከማንም አንወግንም፣ ለእውነትና ለእውነት ፍርድ ቤት የሚያስተላልፈውን መልእክት የምንሰማውን ብቻ ነው የምንዘግበው ና ስለዚህ እኛ ዜጋ አይደለንም ወይ የኢትዮጵያ ህዝብስ ይህን ነገር መስማት የለበትም ወይ ለምንድን ነው እንዳት እንዳትገቡ እየተባል ነው። እኛ ጋዜጠኞች ለኢትዮጵያ ህዝብ ይህን ነገር ካላሰማን ህዝቡስ ስለ ቀነኒ መጨነቅ መጠበብ አለበት አይደለም ወይ? ምን ይሰማል? ከማን ይሰማል? በማለት እንትን ብለዋል። ይሁን እንጂ ግን የትላንትናው ቀጠሮ ምን ላይ ወጣ የሚለውን ጋዜጠኞቹ ባይገቡ ማለት ነው እዛ ውስጥ እንግዲህ አንዳንድ ለእውነት የቆሙ ፖሊሶች እንግዲህ እንዳወጡት መረጃ ማለት ነው በወፍ በረር ምንድን ነው ለሳምንት ተቀጥሯል፣ አሁንም ማለት ነው እና ያው አንዷ አለም ነጻ ሊወጣ ነው። አሁንም በቀረበው ምንድን ነው ምንም ፖሊሲ ያለው ምንም አይነት መረጃ እስካሁን ድረስ አንዷ አለምን የሚጠቁም ነገር አላገኘንም። በፎረንሲክ ምርመራው ላይም ሆነ እንግዲህ ቤት ውስጥ ተገኘ የተባለው ደም በሱም ላይ በፈርሹ ላይ በተገኘው ደም ላይም ሆነ አንዷ አለምን የሚጠቁም ነገር አላገኘንም። እስካሁን ድረስ ባደረግነው ምርመራ ምንም አይነት ነገር አንዷአለምን የሚጠቁም ነገር የለም ስለዚህ ይህ ሰው መፈታት አለበት ተብሎ እንደዛ ነው የተወሰነ ና ለሳምንት ተቀጥሯል አሁንም ማለት ነው ለሳምንት ትላንትና ነበር ቀጠሮ ሰምታችኋል ለሳምንት ደግሞ እንደገና ተጨማሪ ስምንት ቀን ተፈቅዶላቸዋል ይህንንም ደግሞ ጋዜጠኞቹ ውጭ ላይ ነው ተባረው ተገፍትረው እንደወጡ ነው የተናገሩት ሁሉም ጋዜጠኞች ማለት ነው በአጠቃላይ ለምን ተገፍትረው ወጡ? ውሸት የተናገሩ ካሉ እነዛን ብቻ ማስወገድ ይሄ እኮ ማ እንትን ምንም ትክክለኛ ነገር አይደለም። ሲጀመር የኢትዮጵያ ሕዝብ ከቤተሰቦቿ የተደረገውን ነገር ይሰማል። እድሜ ለውኔ ማኛ ውኔ ማኛ ስለሚደዋወል ከቀነኒ ቤተሰቦች እሱ ደግሞ አምጥቶ ይነግረናል። ሚዲያ ላይ እንሰማለን፣ ስልምን ላይ እንደደረሰ ግን እንደገናም ደግሞ ለእውነት የቆሙ ምርጥ ምርጥ ፖሊሶች አሉ፣ ውስጥ ገብተው የሚባለውን ነገር እያጣሩ፣ ለእነዚህ ደግሞ የሚነግሯቸው ማለት ነው። ውጭ ላሉት ሰው እኮ ማንኛውም ሰው ሚዲያ ላይ ሲሰራ አባቴ እየተመሳጠረ ነው የሚሰራ የትኛውም ሰው አለ። እና ያሉኑ ሰዎች ባለ ጊዜዎች ባለ ንብረቶች ምናምኖች እነሱ እነሱን ሲያስገቡ፣ ጋዜጠኞች ለምንድን ነው ወደ ኋላ እንዳይገቡ እየተከለከሉ ተገፍትረው እንደ ወጡም ነው እየተናገሩ ያሉት። በጣም ተናደው ማለት ነው። ለምን ተገፍትረን ወጣን? እኛ አልዋሸንም። ሁሉም ነገር እውነት ነው እና እንከሳለን እያሉ ናቸው ማለት ነው። ማንን የሚከሱት? ፍርድ ቤቱ ፍርድ ቤቱ ነው እንዲወጡ ያስደረገ ነው የተባለ። ለምንድን ነው እንዲወጡ የተደረገ? የዋሸውን ሰው በእስርም ሆነ በምንም መቅጣት አይደለም ለእውነት አይደል የተቆመ። ሌላው የእውነትን ያስተላለፉትን ደግሞ እንደዛ እና እየተደረገ ያለው ከዚህ በፊትም የቀነኒ እውነት ለመደባበቅ እየተደረገ የነበረውን ነገር አውጥተን በአደባባይ ላይ ስለዘረገፍን ነው ያየነውን የሰማነውን እኛ እውነቱን። እና አሁንም ያ ነገር ነው እየተደረገ ያለው የቀነኒ ነገር ተደባብሶ እንዲቀር ነው፣ እኛንም እንዳትገቡ ያሉን ውስጥ ግን አሁንም የተሰራው ሴራ ለሱ ነው እየተቆመ ያለው ለሷ ሳይሆን፣ ለሞተችው ምስኪን ሳይሆን አሁንም ህዝቡ እዛ ውስጥ ፍርድ ቤቱ ከማን ጎን ነው ያለ? ከአንዷአለም ጎን ነው አሁንም ያለ ነው እየተባለ ያለው ምክንያቱም ምንም የምርመራ ውጤት አላገኘንም። ስለዚህ ሀዘኑን መወጣት አለበት፣ ቤቱ ሂዱ፣ ሀዘኑን ይወጣ እየተባለ ነው። እንደዛ ከሆነ ደግሞ ይሄም ሆነ ምንም ሆነ ለምንድን ነው መገፍተር እነሱን ማስወጣት ምን አስፈለገ? እንደ ሀቅ ከሆነ የዋሸውን አካል ብቻ ወደ ውጭ ማድረግ፣ ሌላው እውነቱን ለምን አይዘግብም? አባት መጀመሪያም ታውቃቸዋል። የልጄ ደም እንዳጫሉ ደም ሆኖ እንዳይቀር እባካችሁ ብለው ገና የልጅቷ ሕይወት እንዳለፈ አባት የተሰማቸውን ነገር ተናግረዋል። ባለፈውም ወጥተው አደራ ስለልጄ ብለው ነበረ፣ ግን አሁንም ወደ ሚዲያ እንዳይወጡ ጫና ተደርጎባቸዋል። እንኳን ወላጆቿን ይቅርና እነዚህ ስለ እውነት የሰሙትን ብቻ የሚዘግቡ ምክንያቱም እነሱ እኮ መዋሸት አይፈልጉም። ስራቸው እኮ ነው። አንድ ጋዜጠኛ ውሸት ነገር ካስተላለፈ ከስራው ይባረራል። ለምን? ህዝብን የሚያንጫጫ ያልሆነ ነገር ማስተላለፍ የለበትም። ግን የሰሙትንና ያዩትን ነው ያስተላለፉት። ምንድን ነው የሰሙት? ምንድን ነው ያዩት? ለፋሲጋ የገንዘብ እንትን እንዳይ ኪሳራ እንዳይደርስበት ደንበኛዬ ኮንሰርት አለበት ይውጣና ኮንሰርቱን ያዘጋጅ ብሎ ጠበቃው ብሎ ነበር። ይሄን ደግሞ ጋዜጠኞቹ ዘግበውት ነበረ። ህዝቡ እንዴት እሱ ለኮንሰርቱ እውነት ቢወጣ ሲዘፍናል ብለው ህዝቡ እንዳለ ተንጫጫ አይደል? ይሄ ውሸት አይደለም፣ ጋዜጠኞች እንትን ያሉት ነው። ከዛ በሚቀጥለው ቀጠሩ ምን አለ እንደዛ አይደለም ያልኩት ብሎ ይስተካከልልኝ ብሎ ጠየቀ። አሁንም ደግሞ በድጋሚው ደግሞ ምንድን ነው የዛን ቀን ደግሞ ሁለት ሶስት ስህተት እኮ እነሱ ራሳቸው እየሰሩ ነው። አይደለም ዳይሬ የዛሬ ባለፈው ደግሞ የመጀመሪያ የባለፈው ቀጠሩ ደግሞ እንግዲህ ዛሬ አራተኛ ጊዜ ነው ትናንትና የቀረቡት ማለት ነው። በሶስተኛው ቀጠሩ ላይ ደግሞ ምንድን ነው ያለ ዳይሪው እጅ ላይ ነው ያለ ብሎ አይደለም። የቀነኒ ዳይሪ ወይም ማስታወሻ ደብተሯ እጅ ላይ ነው ያለ። ስለዚህ በተደጋጋሚ ራሷን ለማጥፋት እንዲንዲ ያደርጋለች። ስለዚህ ደንበኛ ምንም ከእጁ ነፃ ነው እና የዋስ መፍትሄ ፈቀድለት የሚል ብሎ ነበር። ይሄንንም ወስደው ዘገቡት ጋዜጠኞቹ። ከዛም እጅ ላይ ነው አላልኩም እኔ ያልኩት፣ ከዛ ፖሊስ ወስዶታል አይቼዋለሁ ነው ያልኩኝ፣ ፖሊስ ወስዶታል ብሎ በሚዲያ ላይ ደግሞ ሌላ ነገር ተደረገ አሁንም እንደሰማችሁት መስተካከያ ይደረግ እንደዚህ እንደዚህ ነው እንጂ እኔ እጄ ላይ ነው አላልኩም አይቼዋሉ ነው ያልኩት ዳይሪዋ ያለው ወይም ማስታወሻዋ ያለው እንትን ጋ ነው ፖሊስ ጋር ነው ብሎ አለ ታደ ማን ነው እዚጋ የዋሸ ጠበቃ አንዱ አለም የሚለውን ነገር እያለ ነው ጋዜጠኞች ደግሞ የሰሙትን ነገር እየዘገቡ ነው እንደ ሰው እንደ ሀቅ ከሆነ ስለዚህ ጋዜጠኞቹ ምንም አላጠፉም። ለህዝብ ያለውን ነገር ነው እያሰሙና እያሳዩ ያሉት እነሱ በምንድን ነው የሚወቀሱበት? ለምንድን ነው እነሱ እስከ ሚዲያ የሚባረሩት? ዝግ እንዲሆን እነሱ እንዳይገቡ ስለምን ተደረገ? ሲጀመር እነሱ እንዳይገቡ ቢደረግም ቀነኒ ወግ ነው የሄዱት ሰዎች አሉ። ለእውነት የሚቆሙ አሉ። ከወላጆች ከቤተሰቦች ሌላ ይላል። እነሱም ያወራሉ። ምን እንደ ተደረገ ይሰማሉ። እዛ ጋር ይሄ ከንቱ ነው። እንደዚህ ማድረግ ግን በጣም የሚያሳዝን ነገር ነው እየተደረገ ያለው። የግፍ ግፍ እየተሰራ ነው ኢትዮጵያ ውስጥ ያለው ማለት ነው። እና ጋዜጠኞቹ የዋሹት ነገር የለም። አሁን ጋዜጠኞቹ በአንድ ላይ ሆነው ሊከሱ ነው። ሁሉ ነገር መረጃ አለን፣ እሱ ሲል የተቀዳ ድምጽ ሁሉ ነገር አለ። እንደዛ እሱ ጠበቃው ሲጠይቅ ፍርድ ቤት የተደረገው ነገሮች ሁሉ በሙሉ ድምጽ ስላለን እኛ እንከሳለን። ህግ ካለ እኛ እንከሳለን። ካለ ጥፋታችን ለምን ከሚዲያ ስንባረራለን? ካለ ጥፋታችን ውሸት አምስ ለምን እንባላለን? እኛ የተባለውንና የሰማነውን ያቀረብ ነው። ለዚህም ደግሞ መረጃ አለን በማለት እንግዲህ አሁን እንደሰማነው ሊከሱ ነው ማለት ነው። ፍርድ ቤቱን ነው የሚከሱት እንጂ አንዷአለም አይደለም። እሱ ምን ያደረገ ምስኪን እሱ ታስሮ ነው ያለ። ለራሱ የሚከሰሰው ፍርድ ቤቱ ነው። ፍርድ ቤት ነው እንዲወጣ ያደረገ ገፍትሮ እንዲወጣ ያደረገ። ይሄንንም ደግሞ ጠበቃው በጠየቀው ነው። ጠበቃው የውሸት መረጃ እና ያልተባለ ነገር ሚዲያ ላይ እያወሩ ናቸው፣ ስለዚህ የሚዲያ አካላቶች እንዳይገቡ፣ ጋዜጠኞች እንዳይገቡ ይደረግልን ብሎ በጠየቀው ከዛ ውጡ ተባለ። ግን እንደዛ ሲል ደግሞ የቀነኔ ቤተሰቦች ለምንድን ነው እኛ ደግሞ ሚዲያ የግባና እውነቱን ይዘግብልን ለምንድን ነው ያላሉት? እነሱ መብት የላቸውም እንዴ ማለት ተጎጂ መብት የለውም እንዴ? ጎጂ ብቻ ነው መብት ያለው ከሳሽና ተከሳሽ ናቸው አደለ? እውነቱ ባይታወቅም ያው ተጠርጥሮ የተያዘው እንግዲህ አንዱ አለም ነው። የአንዱ አለም ወገን ያሉት ሚዲያዎች እየዋሹ ነው ይውጡልን ሲሉ የቀንኔ ወገኖች ደግሞ ለምንድን ነው ህዝቡ መስማት አለበት፣ እየተወሰነ በፊት ዋሽተዋል የተባሉት ይቅሩና ሌላዎቹ ይግቡልን ብለው መጠየቅ መብት የላቸውም? ህዝብ መስማት የለበትም? ይህንንስ ለምን አልጠየቁም? ግን በጣም ያሳዝናል። ኢትዮጵያ ውስጥ እየተደረገ ያለው ነገር ሁላችሁ ታዘቡት ማለት ነው። የእውነት ያሳዝናል። ፍትህ ለቀነኒ እንላለን እና ሌላ መዘዝ መጥቷል። እንግዲህ ሌላ ብጥብጥ ያለ ነገር መጥቷል። የሚቀጥለውን አሁንም ለስምንት ቀን ደግሞ በስምንተኛው ቀንስ ምን ይባላል? ይሄም ሌላ ጉዳይ ነው። እሺ እጁ የሚጠቁም ነገር የለም። ይሄ ደምኬት የመጣ ነው። ይሄን እኮ ሚነግረኝ ሰው አጣውን። ደጋግሜ ይሄን ጥያቄ የሆነብኝ የአንዷአለም እጅ ከሌለበት ይሄ ምንድን ነው? ፌሬዷ መጥቶ ነው እንበል፣ ተቀምጣ ነው ቡና ስታፈላ እንበል፣ ምን እንበል? እሺ፣ ዶሮ ታርዶ ነበር የዛን ቀን እዛ ላይ ነው ደግሞ የፈሰሰ በግ ታርዶ ነበር። የምንድን ነው ይሄ? ሁሉ ጥያቄ አለው። ለመሸፋፈን ምን አስፈለገ? ስለ እውነት ከሆነ ስለ እውነት እንቁ። የእውነት ለመናገር ግን እያሳዝናል። ለቤተሰቦቿ መጽናናትን። ያው እዛም አላችሁ እዚህም አላችሁ ቀነኔ የቀነኒ ነገር የውሃ ሽታ ሊሆን ነው። አንዷአለም ነጻ ሊፈታ ነው። ሰምታችኋል? ምንም አላገኘንበትም ነው እያሉ ያሉት። ከባድ ነው።